ሰላም ጤና ስትል ወደ ቻናል ቤተሰብ ተከታታዮች ዓለምን ጉድ ያስባለው ስለዚህ ፀረ ሚሳኤል ላስታውቃችሁ እጀላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅኩኝ፣ ይህ እጅግ ዓለምን ጉድ ያስባለበት ምክንያት ምንድን ነው? ሰፊ ማብራሪያ እጀላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ በድጋሜ ከኔ ጋር አብራችሁ ተቆዩ ዘንድ ከወዲሁ እየጠየቅኩ ወደ ሀስ ዋና አጀንዳ ይሳልፍ ታድ ተብሎ የሚታወቅ ነው። ይህ መሳሪያ ታድ አሜሪካ የምትጠቀምበት እጅግ ዘመናዊ ጸረ ሚሳኤል ነው። በዚህ ማስወንጨፊያ አንድ የተኮስ ማለት ከ12 ነጥብ ስድስት ሚሊዮን ዶላር በላይ ታወጣለህ ማለት ነው። አንዱ ተኳሽ ዋጋ ከ12 ሚሊዮን ዶላር በላይ ነው። በአንድ ጊዜ ስድስት ጸረ ሚሳኤሎችን መታጠቅ የሚችል ይህ የተራቀቀ ግዙፍ መሳሪያ ዘመናዊ የሆነ የራዳር ሲስተም የሚጠቀም በመሆኑ ጠላት ሚሳኤልን ወደ እሱ አቅጣጫ መተኮሱን ከአንድ ሺ ኪሎ ሜትር እርቀት ማወቅ ይችላል። ዋጋው ሱለን ስንጠይቅ ስለ ዋጋው ደግሞ ልንገራችሁ፣ እጅግ በጣም ከሚገርመው ይህ ሚሳኤል ከተተኳሽና ከአጠቃላይ የራዳር ሲስተም የሚያወጣው ዋጋ እጅግ እጅግ ውድ በመሆኑ በዓለም ላይ ያላቸው ሀገራት ራሱ ቢበዛ ስድስት ሀገሮች ብቻ ናቸው። እንደውም ላይኖራቸው ይችላል ተብሎ ይገመታል። ከአሜሪካ ሰራሽ የሆነው ይህ ጸረ ሚሳኤል ሌላኛው የሚገኝበት ቦታ በመካከለኛው ምስራቅ እስራኤል ውስጥ ነው። እስራኤል ይህን ሚሳኤል በቋሚነት ሳይሆን ከሁለት ዓመት በፊት ከሚሰነዘርባት የሚሳኤል ጥቃት ለመከላከል ሲባል የአሜሪካን መንግስት በጊዜያዊነት ሰጥቷት ነው። ወደ ዋጋው ስንመለስ ይህ ሚሳኤል አንድ ቢሊዮን 250 ሚሊዮን ዶላር ዋጋ ያለው ውድና እጅግ ዘመናዊ መሳሪያ ነው ውድ ነው በጣም ይህ ግን ያህል ገንዘብ ያወጣበት ምክንያት ምን ያህል ነው ውጤታማነቱ ሲባል 100 ፐርሰንት ውጤታማ እና አስተማመ ብቸኛ የሆነ መሳሪያ ነው እንደውም ይላን አክሎ በአንድ ወቅት ከተሰጠው 11 ፈተና 11 ነው ያመጣው ይላል ይባላል ለምስ እንዴት ሳመጣ ብቃቱ ሲፈትኑት ከ11 ሚሳኤሎችን በተለያዩ ቦታ የተተኮሰበት 11ኑ መቶ በመቶ ማክሸፍ በመቻሉ ነው ይላል አክሎ። ነገር ግን ይላል ወደ ሌላኛው ጉዳይ፣ እጃችሁ ሲድ የት ምንዳትሄዱ፣ በጣም የሚገርም አነጋጋሪ የሆነ አሜሪካ ሰራሽ ጸረ ሚሳኤል የሆነው ታድ ተብሎ ይታወቃል። ቲኤችኤኤዲ በአብሬሽን ተብሎ የሚጠራው ታድ የሆነው ጸረ ሚሳኤል ነገር ግን አንዴ ይህ ታድ ጸረ ሚሳይል ከቀናት በፊት ከዎቶች የተተኮሰውን ሚሳይል ማክሸፍ ሳይችል ቀርቶ እስከተወቀሰበት ጊዜ ድረስ ከላይ ያለውን አይነት ፈተና ውጤት የነበረውን ዘመናዊ መሳሪያ ነበር ሆኖ ቀርቷል። ይህ መሳሪያ ነበር የተባለበት አንዴ ኢላማውን ሳይ የተላከውን ሳይ በብቃት ሳይወጣ ስለቀረ ነው። ጉዳዩን ወደ ዋናው ሀሳብ ይዣችሁ ተባለበት ነበር የተባለበት የተሰጠውን ፈተና ሁሉ አልፎ የሁቲዎችን ግን ማለፍ አልቻለም። ከቀናት በፊት በግንቦት ወር ማለት ነው የሁቲዎች ወደ እስራኤል ሚሳኤል ተኩሰው ከይመን እስራኤል 2000 ኪሎ ሜትር ያህል ርቀት ያለው እና አሜሪካ ሰራሽ ታድ ጸረ ሚሳኤል እስራኤልን ለመምታት ሚሳኤሉን እንደተተኮሰ ካወቀ በኋላ ምቹ ጊዜና ቦታውን ጠብቆ የሁቲዎችን ሚሳኤል ለማክሸፍ ጸረ ሚሳኤሎችን መተኮስ ጀመሩ። ሳተው ሞከሩ። ፈጽሞም አልቻሉም እና አይናቸው እያየ የሁቲዎች ሚሳኤል የዓለማችን እጅግ ዘመናዊ የሆኑ ጸረ ሚሳኤል አልፎ ቴል አቪቭ የእስራኤል ዋና ከተማ ማለት ነው ውስጥ የሚገኘው ቤንጉን ኤርፖርት ጋር አረፈ ነው የሚለው። እስራኤል የመንን በጀትም ሆነ በሚሳይል ብትመታ አይገርምም ይላል። የምንም በምንም የላትም ማለት የመን የላትም ማለት ነው። ይልቅ እስራኤሎችንም አሜሪካኖችንም ያስገረመው የሁቲ ሚሳይል ታድን አልፎ እስራኤል ድረስ ሰተት ብሎ መግባትና አላማውን መምታት መቻሉ ነው ይላል። እንዴት ይላል? ይህ ማለት የኢራን እጅ አለበት፣ ሁቲዎችን ይህን መሳይ ሚሳኤል ያስታጠቀቻቸው እሷ መሆን አለበት እያሉ እጃቸውን ወደ ኢራን እንደቀሰሩ ይናገራል። እንደዛም ከሆነ አሁንም እስራኤልም ሆነ አሜሪካ ታላቅ ድንጋጤ የሚፈጥር ነው። ምክንያቱም አንድ ሚሳኤል ከጸረ ሚሳኤል ከመለጠ ከጸረ ሚሳይል የበለጠ ውስብስብ ቴክኖሎጂና ፍጥነት ተጠቅሟል ማለት ነው። ሁቴዎች ከተጠቀሙት አስገረም የሚሳይል በተጨማሪ እራሳቸው የሚገርመው ይላል ታጣቂዎች ናቸው። እነዚህ ሰዎች ይህን ያህል ሀገራቸው ራሳቸው ለአደጋ ሰጥተው ሁለት ሺህ ኪሎ ሜትር እርቀት ላይ ካለችው ከእስራኤል ጋር ውጊያ የገቡት ለፍልስጤማውያን አጋር ለመሆን ብለው እንደውን ሲታሰብ ያስገርማንም ያስደንቃንም ይላል ምክንያቱም ይመን አንድም ጸረ ሚሳኤል የላትም አንድም ጸረ ሚሳኤል የላት ሀገር እንግዲህ ወደ እስራኤል ማስወንጨፏ የኢራንን የተልኮ ተቀብለው ነው ይህን እያደረጉ ያሉት ነው የሚለው ምክንያቱም ምንም ጸረ ሚሳኤል የላትም ሰሞኑ እየተመለከትነው ያለው ወደ ስልሳ አምስት የሚሆኑ ያነጣጠረ ጥቃቶችን እስራኤል በየመን በሁቲዎች ላይ ፈጽማለች። በዚህም በርካታ መሰረተ ልማቶችን አውድማለች። ለኤርፖርት ነው ዋና ማረፊያውን ጀምሮ እንዲሁም ደግሞ በየመን የሚገኘው እንግዲህ በረራ መቶ በመቶ ሲቋረጥ ድረስ ነው እስራኤል እየደበደበች የሚገኙ። ይህ የሆነበት ምክንያቱ አንድም ጸረ ሚሳይል የላቸውም። አሜሪካ ያስታጠቀቻት እንግዲህ ይህ ታድ ተብሎ የሚታወቀው ጸረ ሚሳኤል እየተጠቀመችበት ነው የሚገኘው። ነገር ግን አንዴ ሾልኮ በመግባቱ ነው አነጋጋሪ የሆነበት። ምክንያቱም ፈተኑ ተፈትኖ ይሄ ጸረ ሚሳኤል መቶ በመቶ አልፎ ግን አንዴ በግንቦት ወር ላይ እንግዲህ ባስወነጨፉት ሁቲዎች ወደ ቴላቪቭ አልፎ ዋና ኤርፖርት ላይ እንግዲህ ገብቶ ጥቃት መፈጸሙን በተመለከተ ነው አነጋጋሪ የሆነበት። እንዴት ስለምን ሆነ እያሉ አሜሪካኖችንም እስራኤልን ማስገርሞ የነበረው ነገር ግን አሁን ሁቲዎች ወይም ደግሞ የመን በእጅጉ እየተደበደቡ የሚገኙት ምንም ፀረ ሚሳይል የሌላቸው በመሆኑ ምክንያት ነው። ስለዚህ እንደውም ደግሞ የሚገርመው ለአጋርነት ብሎ እኮ ነው ይሄን ያለ ዋጋ እያስከፈሏቸው የሚገኘው ማለት ነው። ስለዚህ እስራኤል እንግዲህ በእጅጉ ለመምታት አዳጋችና ከባድ የሚሆነው ምክንያቱም ይሄን የረቀቀ ዘመናዊ የሆነ ቴክኖሎጂ ስለታጠቀች አሜሪካ ስላስታጠቀች ለዛኮ ነው ብዙኖችን እስራኤል ለመድፈር የማይሞክሩት። እና እጅግ ገራሚ የሆነ ከዛ በላይ ደግሞ ያስገረመው የዋጋው ውድነት ነው ሌሎች ሀገሮች መታጠቅ የማይችሉት በመሆኑ ነው ይህ ብቻ ሰውን ደግሞ አሜሪካ ማስታጠቅ አትፈልግም ምክንያቱም እጅግ የረቀቀ በመሆኑ መልሶ ራሷን ሊያጠቃ ስለሚችል ሌሎችን ሀገሮች የማስታጠቅም ፍላጎትም የላትም ነው የሚለው ስለዚህ ውድ ተመልካችን አድማጮች በሌላ ቪዲዮ እስኪንገናድ ሲሆኑ ሰብስክራይብ በማድረግ ተጠብቆን ከወዲሁ እየጠየቅን ቸው